በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእንባ በቀር ምን አተረፍን? በተለያየ የኑሮ ሁኔታ ሆናችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን በሙሉ ከሁሉ አስቀድሞ በአምላካችን እና በመድኃኒታችን በኢየሱስ ክርስቶስ ሰላም ፍጹም የሆነ ሰላምታ እናቀርብላችኋለን።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 ከጣይማ ዓለም ርቀው በየዋሻው ዘግተው ለሀገርና ለሕዝብ የሚጸልዩትን አባቶች በአሰቃቂ ሁኔታ መግደል ሌሎችንም አግቶ ማጋዝ የሰሞኑ እንደ አዲስ አጀንዳ በመሆኑ ሀዘናችን የመረረ አድርጎታል። የመከራውን አሰቃቂነት ነቢየ እግዚአብሔር ዳዊት ሲገልጥ፣ አይኖቼ በመከራ ፈዘዙ። አቤቱ ሁልጊዜ ወደ አንተ ጩኋለሁ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 ነገር ግን ደግሞ ያጡ የነጡ ድሆችና በቢላዋ የታረዱ በሰይፍ የተሰየፉ ህፃናትን ደም ሲመለከቱ ልባቸው በደስታ የሚፈካ መሪዎች ባሉበት ሀገር የመነኑ ሰዎች መታረድ፣ አዛውንት መምህራንን አፍኖ መውሰድ ምን ሊነግረን ይችላል? ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ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 ከህዝቡ ክፋት የተነሳ ብቸኛው ሆኖ ሰው እያለ ከሰው ርቆ ለመኖር ምርር ብሎ እያለቀሰ መጠለያ ፍለጋ ሲንከራተት እንመለከታለን። ከዚህም ጋር አመንዝራና ክፉ ነገረኛ፣ ነውረኛ ትውልድ ጋር ከመኖር በምድረ በዳ ተንከራትቼ ከአውሬ ጋር በበረሃ ብኖር እመርጣለሁ ብሏል። ዛሬ የኛ ምርጫ ምን ሊሆን ይችላል?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 አይደረግም ብሎ ሊከራከር የሚችል አለ ይህስ ያላስለቀሰ ምን ያስለቅሳል እረ በቃን ወገኖቼ እረ ይብቃን ወገኖቼ ሁላችን እንተባበር የደጋጎች አባቶቻችን አምላክ በሰማይትነት ያረፉትን ገዳማውያን አበውን በሃይማኖታቸው ምክንያት የሞቱ የሞት ጽዋ የተጎነጩት ካህናትን ምመናንንና ለጋ ወጣቶችን ህፃናትን፣ የህፃናትን ነፍስ ነፍሰ ነፍስ ረፍተ መንግስት ተሰማያት ይስጥልን እያልኩና እየተማጸንኩና እየደረሰ ባለው ሞት መከራ፣ ረሃብና ስደት የተሰማኝን ልባው ያዘን እገልጻለሁ። እግዚአብሔር አምላካችን ከዚህ መከራ ይጠብቀን። የቅዱሳን አማላጅነትና በአገራችን በአገራችንና በምድራችን ይሁን። የእናታችን የቅድስት ድንግል ማርያም ጸሎትና አማላጅነት አይለየን። ወስባት ለእግዚአብሔር ስማ ወወልድ